ገዥና ሻጭ እንደዚህ ከኋላ ያለው ገዥ ነው፣ ከፊት ያለው ሻጭ ነው። በቪዲዮ እንደዚህ በማስረጃ ቀብድ ተሰጥቷል ብለን የነገር ናቸው ነበረ ያለውን እውነታ እንግዲህ ታላቸው ማለት ነው። ዛሬና ሊቤት መጥቼ ነው ማለት ነው። እንግዲህ ያ ቀን ማን ነበረ? ቅዳሜ ማም ነበረ። እንወዳቸዋለን። ቪዲዮን እስከ መጨረሻው ተመልከቱ። ዛሬ ወሎ ኮንቦልቻ ነው የምገኘው። እንግዲህ እህታችን እንግዲህ ወንድሟን ልካ ገዝታለች፣ ቦታው ማለት ነው። ቦታው አሳያችኋለሁ። ሻጩ ደግሞ እንግዲህ ይሄውና፣ እዚህ ጋር ወንድማችን እሱ ነው። ይሄ ወንድማችን አሁን ለተበጨለማ እሱ ለሰው አማና ለሰው እንትን ያለው ክብር በጣም በጣም አደነቅኩት። ማታ በጨለማ ሰው ይሆን ያለውን ነገር አይቼ ነው ማደውው ወላሂ ተከሚሴ በጨለማ ሁለት ሰዓት አይሆንም ምን ያጋ ወጣ ሁለት ሰዓት አካባቢ ነው ቤት መጥቶ፣ በጣም በጣም በጣም አከበርኩት። ለሰው አማና እንደዚህ መሆን ማለት ወላሂ በአሁኑ ሰዓት በጣም ትልቅ ነገር ነው። እዛው እሱ ጎድና አለው ምርጥ ጎረቤ እናገኘችው፣ ወላሂ እድለኛ ናት። አላህ አስተማቀረሻ አላህ አድርግላችሁ። እሱ ጋር ለመስራትም ኢንሻአላህ ሁላችንም ቃል ገብተናል። ኢንሻአላህ እኛም ደሞ አንድ ነገር እናሰራዋለን ወደ ፊትም የገዛችው ቦታ ይሄ እዚህ ጋር የምታዩት ነው። ይሄው መኪና ባጃጅ ሲያልፍ ይታያል። ከህንጻው ጎን ነው። ህንጻው ፎቁ የሱ ነው። ሊያልቅ ተንስቷል፣ እንደምታዩት ማለት ነው። የተጀመረው ጅምሩ ፎቅ ነው የሱ ካለ። የዚህ የ200 ካሬ ቦታ ባለቤት ሆናለች እህታችን። እንግዲህ የዚህ 200 ካሬ ቦታ የተጋዙበትን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንደዚህ ሳብ ዩቱብ ቻናል ላይ ሰላም ናችሁ። ከኛ ጋር ሁሉ ሰላም ሁሉ መልካም ነው። አሊ ጋር ነው ዛሬ ወጥቻለሁ ማለት ነው። ድጋሚ መጥተናል። በቀደም ያቀረብንላችሁን ዶክሜንት እህታችን የገዛችውን ቦታ ማለት ነው፣ ቀብዲ ተሰጥቷል ብለን የነገርናችሁ ነበረ ያለውን እውነታ እንግዲህ ታያላችሁ ማለት ነው። ዛሬ ሁሉ ቀሪውን ብር ከፍለው ከሽ ከፍለው ወንድሞ አልካ ነው ብለናችኋል። ከሻጭና ሻጭና ገዥ እንግዲህ ያለውን እውነታ ተሰማላችሁ። ዛሬ ተረካክበዋል ማለት ነው። ቪዲዮን ታወታላችሁ። ዛሬና ሊቤት መጥቼ ነው ማለት ነው። እንግዲህ ያቀን ማን ነበረ? ቅዳሜ ማም ነበራ። አሰላሙ አሌይኩም ረመቱላ ወበረካቱ። ይቅርታ ያው እንትን እኮ ነው የሆነ ነገር አየር ባየር ሆኖ እንደዚህ የሆነ ሲሳካ ያለነገር ሲሆን ያስረሳል። እና እንግዲህ እንደምትመለከቱት ነው፣ ገዢና ሻጭ እንደዚህ ከኋላ ያለው ገዢ ነው፣ ከፊት ያለው ሻጭ ነው። በቪዲዮ እንደዚህ በማስረጃ ከዚህ በኋላም እንደዚህ መግዛት እንደዚህ ስትገዙ መቀረጽ የማትፈልጉ ማለት እንደዚህ ማይመቻችሁ ችግር የለውም። ግን አንዳንዶች ለእኛም ይጠቅማል ብለን እኛ ስለምናስብ እንደዚህ የትንሽ የሆነች ትንሽ ደቂቃ የሆነች ቪዲዮ ለማስረጃ እንደዚህ እንግዲህ ገዥም ሻጭም እንደዚህ እየሰጡን ነው። ያው ጨርሶ መጥቷል። ምንም የቀረ ነገር የለም። ዶኩሜንታቸውን ወስደዋል፣ ተፈራርመዋል። ብሩንም ካሽ በአንድ ጊዜ የቀረውን ብር ልኮ ሁሉ ነገር ጨር አልቋል። ከዚህ በኋላ እንግዲህ የምትፈልጉ ልጆች ምናልባት ጠይቃችሁም ያገናኝናችሁ ልጆች አላችሁ። እንሻላ የእናንተም እንደዚሁ እንደሚያልቅ ምንም ጥርጣሬ የለውም። አዎ ሌላ ቪዲዮን እንግዲህ ጋብዘናችኋል። በዛሬው ካሽ ነው ሻጩ እንደዚህ የተደሰተው፣ ቪዲዮውን ትሰሙታላችሁ። ያኔ ዛሬ ነገ በማለት ብሩ ቶሎ አልተሳካላትም ነበረና እንደዚህ በጨለማ ነበር ወንድ ብዬ ሰጣለ ብር ልስጥ ሲል ያለ ዶክሜንት ሳናይ እንዴት ትሰጣለህ ብሩን ብዬ ለእኔ እሷ ማና እንደዚህ ስትጥልብኝ 11 ሰዓት ከ40 ላይ ነው በሞተር የሄድኩት ዶክሜንቱን ተቀብዬ እንደገና ቀብድ እንዲሰጠው አደረግኩ ማለት ነው። በስድስት መቶ ሺህ ብር የሚጠቃ ሌላው ቀሪ ብር አሁን ዛሬ ተጠናቆ አስረክበናል። ለዛም ነው እኔ ተጨንቄ ከዚህ ስለሄድኩኝ ገርሞት ነው እና ነው እኔ እንደዚህ ተሄድ ነው ወንድማ ያ ንደዚሰጥልስጠውን ችግር የለውም ሰውየውን በጣም ራበ ነው ሲል ዶክሜንት የተቀበልኩት። ለዛም ነው የሰው ልጅ አላደለ እንትን ባይልም መጠንቀቋ አይከፋም በማለት ነው። ሰውየው ግን መልካም ሰው ነው። ይው አስረክበናል። መግዛት ለምትፈልጉ የማህበር ቦታዎች አሉም እክሶንም ለምትፈልጉ አፓርታማ የፈለጋችሁት አለ፣ ዝግጁ ነው። ብዙ ቪዲዮዎችን ለቅ ያለው ማ ገብታችሁ ጎብት የተሸጠው ተሸጠ ያልተሸጠው አልተሸጠም ብየመለስላችኋለሁኝ ለወደፊትም ምናልባት መግዛት የምታስቡ ያለውንም መረጃ ያለውን ነገር ማጣራት ትችላላችሁ፣ አቅማችሁን ለማወቅ ማለት ነው። ለምሳሌ ከአምስት ወር ከአራት ወር በኋላ ከአንድ ዓመት በኋላ እንደዚህ የሚያስቡ ስላሉ ያለውን ነገር ሁሉን ነገር የደወላችሁን ማጣራት ትችላላችሁ ያው መጨረሻ ላይ መግዛታችሁ በኛው ስለማይቀር ስለምንመቻችሁ ያው የትም አትሄዱም ብለን እናምናለን። እንወዳችኋለን። ቪዲዮውን እስከ መጨረሻው ተመልከቱ። ሻጩ ደግሞ እንግዲህ ይሄውና እዚህ ጋር ወንድማችን እሱ ነው። ወላሂ በጣም ቆይ ስሙንም ይነግራችኋል፣ አስታውቃችኋል። በጣም ምርጥ ሰው፣ ሰዎቹ ራሱ በጣም የኮሩበት ከምንም በላይ ገና እንዳያዩት ማለት ነው። እስኪ ሰላም በላቸውና ስምን አስታውቃቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድሞች እንዴ ናቸው? ሰላም ናቸው ይሄ ወንድማችን አሁን በጨለማ እስ ለሰው አማና ለሰው እንትር ያለው ክብር በጣም በጣም አደነቅኩት። ማታ በጨለማ ሰው ይሁን አይቼ ያለውን ነገር አይቼ ነው የሚያደርጉት ወላሂ ተከሚሴ በጨለማ ሁለት ሰዓት አይሆንም ነገር አይወጣም ሁለት ሰዓት አካባቢ ነው ቤት መጥቶ። በጣም በጣም በጣም አከበርኩት። ለሰው አማና እንደዚህ መሆን ማለት ወላሂ በአሁኑ ሰዓት በጣም ትልቅ ነገር ነው። ኢየሱስ ይርጋባላለሁ ከኮምበልሻ ሰሉም ይወዝ ጋር ሳይቻቻው አለኝ። እንግዲህ ይሄው ገብታለች፣ እህታችን መግዛት ለምትፈልጉ እንግዲህ ከዛ ማህበር ላይ ደምቋል። የሱ ቤት ነው ያው፣ መጀመሪያ ፎቅ አስገባላችኋለሁ ማለት ነው። እዛ ጋ አስፋልት ላይ ያለው እዛው እሱ ጎን አለው። ምርጥ ጎረቤ አገኘችው፣ ወላሂ እድለኛ ናት። አላህ አስተመቀረሻ አላህ አድርግላችሁ። እሱ ጋር ለመስራትም ኢንሻአላህ ሁላችንም ቃል ገብተናል። ኢንሻአላህ እኛም ደሞ አንድ አንድ ነገር እናሰራዋለን። ደሞ ወደፊትም ኢንሻአላህ እኛም ደሞ በቃላችን እና በእንትራችን ምን ይገኛ። አላህ ይርገን፣ አላህ አላህ ይገድፈን። እናንተንም በእያላችሁበት አላህ ሰላም አላህ ርጋችሁ፣ ሰላማችሁ ሁሉ አብዛላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አገልግሎቱ በጣም ደስ ብሎና ሁላችንም ደስተኛ ነን። ለታማኝነቱም ሁላችን መመስከር እንችላለን። በሚሰጠን አገልግሎት በጣም እናመሰግናለን። የህታችሁ ወንድም ነው። እንግዲህ ካለቀ በኋላ ወደቤት የመለሳለሁ ስለው አሁን ትደርሳለህ አለኝ። ሻጩ ወደ መኪናው ወሰደኝ። በራሱ መኪና ነው ስንዞር የቆየ ነው፣ የቤት መኪናው ጋር የምትመለከቷት ያው ሰዎችም እንደዚህ ሌሎች ሰዎች ስለነበሩ ለዛም ነው ማለት ነው። ልሄድ ነው ያልኩት፣ አልቋል፣ ተጠናቋል። እንደዚህ በተመጣጣኝ ዋጋ ነው የሸጠላት የቻናል ቤተሰቦች፣ ያኔ ብሩ ስለፈለገው ፎቁ እንግዲህ፣ ያያችሁት መግቢያ ላይ እንዳያችሁት ሊያልቅ የተወሰነ ነው የቀረው፣ ትልቅ ፎቅ ነው። ቦታውም ደግሞ እንደዚህ ለአስፋልት ሩቅ የሚባል አይደለም። አካባቢ ከሚሸጠው በታች ቀንሶ ነው የሸጠው፣ ብሩ አንገብጋቢ ስለፈለገው ማለት ነው። እንደዚህ ይሄን አጋጣሚ እንግዲህ ያው እድለኛ ብቻ ነው የሚያገኘው እንጂ ሁሌ አይገኝም። የተጋዙበት ዋጋ እነግራችኋለሁ። ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብም አድርጉ። ይህን ሁለት መቶ ካሬ የገዛችው አንድ ነጥብ ሶስት ነው። ከዚህ ከጥቁር አስፋልት እርቀቱ ሁለት ቤት ነው ያለው፣ ሩቅ አይደለም። አሁን ራሱ ሰርታ መግባት የምትችልበት ደስ የሚል ሰፈር ነው። ይሄው መኪና ራሱ አልፎ ይታያል እንደምታዩት። ለሱቅ አመቺ ነው፣ መስቀለኛ መንገድ ላይ ነው ያለው ከጎኑም እንደዚሁም ደግሞ ወደ ላይም ወደ ታችም ግድምም የሚያስገድ የመኪና መንገድ አለው። ይህም ማህበር እንዳቀረብኩላችሁ ብዙ ልጆች ቤተሰብ እየላካችሁ ትገኛላችሁ። አሁንም አስተናግድላችኋለሁ በዚሁ ነው የሚቀጥለው። እንዳቅማችሁ አቀርብላችኋለሁ። ፍላጎታችሁን አስተካክሉ። ብዙዎቻችሁ እንግዲህ የምትወስኑና እንትን የምትሉናችሁ የምታውቁናችሁ አንዳንድ ልጆች አላችሁ ማለት ነው። መጀመሪያ ወሰናችሁ አውቅታችሁ ቤተሰብ መላክ ትችላላችሁ። ቤተሰቦቻችሁንም ከማልፋታችሁ በፊት ማለት ነው። እዛው ከተማ መሀል ላይ ይሁንልኝ ብላችሁ ማለት የለባችሁም። አንዳንድ ልጆች አላችሁ እና ነው የቻናሌ ቤተሰቦች። እህታችን እንግዲህ በዚ መልኩ እንደሰማችሁት ማለት ነው፣ በማስረጃ በመረጃ ግልጽ የሆነ ከሻጮች ከገዥም እንግዲህ እንደሰማችሁት ነው። አለሁኝ የማህበር ቦታ ስ በሚመራ ሰዓትም አቀርብላችኋለሁኝ። በተለይ ከሀገር ውጭ ያላችሁ ልጆች አናገኝም እያላችሁ ቦታ ተስፋ ያቆረጣችኋላችሁ እና አለ እንዳቅማችሁ። ከነጥበታች ፍላጎታችሁን ብቻ አስተካክሉ። እንግዲህ ዛሬ የእህታችን እንግዲህ አልቋል። በዚህ መልኩ እንደሰማችሁት እንደምትወዱት ተስፋ አደርጋለሁ። አላችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም።